ምን ነው? ቅናት አላስቀምጥሻለሁ፣ አላስነሳሻለሁ። በሰላም ነው? ምን ነው? በንግስት ሱማያ ቀናሽ፣ ተንገበገብሽ። ምን ነው? ምንድነው የምትፈልጊው ከሱማያ አንቺ ራስሽ? በባልና ሚስት ምን አገባሽ አንቺን? ብሎ ያዩ ጓደኛ ያረባናቶች ተተካይ ምን ትመስላለች? አርፈሽ ተቀመጭ አርፈሽ ተቀመጭ። አንቺ አደለሽ የምትነግሪው ሱማያ እንደማትገባው አዩ እንደምትገባው አንቺ አደለሽ የምትነግሪው ማለት ነው። ለአንተ ብላ ለገንዘብ ብላ ነው በአናቷ ትተከላዩ ማለት ነው። ከፈለግሽ እንዴ ምን ትመስላለች? ረፊ ረፊ ቤተሰብ ላይክ ሼር እያደረጋችሁ የሆነ ያለ አቅም የሆነ ያለ አቅም የሆነ ኮፒ ምናምን በሆነ በሆነ በሆነ ነገር ለዚች ልጅ አድርሱልኝ። የምሬን ነው መላችሁ ለዚች ልጅ አድርሱልኝ ማለት ነው። በጣም ነው የምታናድደው። ምን እንደምላችሁ አላውቅም። በጣም ነው ያናደደችኝ። በጣም ማለት ነው። በጣም አፏን ከፈተች። በጣም የሆነ ደንበር አለፈች። በጣም የሱመያ ተከታዮች ቢገሉህስ! ሱመያ ተከታዮች ብዙዎች አይወዱህም። የሱመያ ተከታዮች እኮ የሱም ተከታዮች ናቸው ብታውቂ ማለት ነው። ብታወቂ ሱመያን የሚከተሉ ኦዲንሶች ሰይድንም ይከተሉታል። ገባሽ? አንቺን የነጣጠልሻቸው ነጣጥልሻቸው፣ ሱመያና ሰይድ ብለሽ የሰይድ ተከታይ የሱመያ ተከታይ ብለሽ አንቺን እሽ ነጣልሻቸው። ግን ደጋፊ በሚለው ይስተካከል። የሱመያ ደጋፊዎች ደግሞ ሰይድን ምንም አያደርጉትም። ምንም አይደርስበትም። ጎንደርና ባህርዳር ላይ ተቃጤ ማለት ነው ከፈለ ሱማያ በቃ ልታስገድል ልታስገድል የእሷ ተከታዮች ሊገሉ ይችላሉ። እንዴት ነው አዩን? እዚህ ጥል ሱማያን ምን ፈልገህ ነው? ከሷ በጣም ብዙ በደለች፣ በጣም ብዙ ጎዳችህ። ከሱ ከአዩና ከሱማያ ማን ነው የሚበልጠው ብላ ጭራሽ ታወዳድራለች። ምን ጭራሽ ታወዳድራለች? ማን ነው የሚበልጠው ከአዩና ከሱማያ ብላ በጣም ተሳሳተች። ምንን ማለት እንዳለብኝ አላውቅም። በጣም ነው የተሳሳትሽው ማለት ነው። ወደ ራስሽ ተመለሽ ሴትዮ፣ ወደ ራስሽ ተመለሽ አስተውይ። በጣም አበዛሽው። በጣም በጣም የሆነ ደንበር አለብሽ። በጣም ተከፈትሽ እሺ፣ በጣም ተከፈትሽ። ብታርፊ የተሻለ ነው። አርፋሽ ስራሽን ስሪ። ሱመያ እንደዚህ ናት፣ ሱመያ እንደዚህ ናት ብለሽ አንች አይደለሽም ለሳይድ የምትነግረው። ከየት አባሽ አውቀሻት እንዴት ሱማያን የት ነው የምታውቂያት? ምንድን የት ነው የምታውቂያት? ለሰይድ እንደምትሻለው እንደማትሻለው የት አውቅሻት ነው የምትነግሪው አንቺ? የምታስመርጩ የታውቂያታለች ሱማያን? ሱማያ ለሰይድ ምን አይነት ሚስት እንደሆነች የት ነው የምታውቂያት? የት እስኪ የት እንደምታቂያት እዚህ ነው ማውቃት። እንደዚህ አይነት ሴት ናት ለአንተ እንደዚህ አይነት ትገባለች አትገባም ብለሽ አንቺ አይደለሽም ምርጫ የምትነግሪው ማለት ነው። ገባሽ በጣም የሆነ አበዛሹ። በጣም ማለት ነው አበዛሹ። የሆነ አፍሽን ከፈትሽ፣ ገዳዮች ገዳዮች አትበሉኛል እንደናንተ ገዳዮች አይደለንም። ቤተሰብ አድርሱላት፣ ላይክ ሸር እያደረጋችሁ ያላቅ ምን እያደረጋችሁ እንደምታደርሱላት፣ የሆነ ቆራርጣችሁ አድርሱላት። የምሬን ነው ማለት ነው ማርያምን። በጣም ነው ያናደደችኝ። በጣም አበዛችሁ። የሆነ ጋጥ ወጣች፣ ጋጠ ወጥ እንደዚህ ናችሁ። እንዲያዳማዎች በናታችሁ ተተከሉ። ስንት ነገር ያደረገችልህ፣ ስንት ነገር ያደረገችልህ ሱመያ። የትና የት ለመፈለግ ትሄዳለህ? ለእሷ ስትል ስንት ነገር አድረግ። በቃ አሁን እኮ የቀረሰ ሄድ ጥያቄ። ስንት ነገር የሆነችለት ሱመያ ናት ወይስ አዩ አዩ? ወይስ ሱመያ ስንት ነገር የሆነችለት፣ ስንት ነገር ያደረገችልህ ልጅ እዚህ ጋር ትተህ እንዴት ሱመያ ጋር ትሄዳለህ? እንዴት ሱመያ እኮ የአስራ አንድ አመት የትዳር አጋሩ ሚስቱ ናት። እሺ ደግሞ ማለት ነው አይተሻል፣ ባህር ዳር ላይ አይተሻል። ዘና ፈታ ፏ ፍሽ እያለ እንደፈለገ እየተዝናና አይተሸዋል አይደል? ምነው ተቃጠልሽ ጤስሽ እንዴ? የሆነ የሚነገር ማይናገር ምናምን ምናምን ነገር በጣም ተንዘላዘልሽ። ያማታል እንዴ ልጅቷ? ምነው ተንዘላዘልሽ? ምነው አበዛሹ እንዴ? በጣም የሆነ እምትይው ሁሉ ነገር ነው ያጣሽው። የሆነ ቁጫችን ተነስተሽ አንቺ ሱማያ ላይ ተወጣሽ። ምን ማለት ነው? ምን አገባሽ? ምን ቤት ነሽ? ማነሽ አንቺ? ከፈለግሽ ማለት ነው ይኸውልሽ፣ ትክል በይባናትሽ። እሺ ከፈለግሽ ምንም ማታመጭም። በዚያ ላይ ደግሞ ማለት ነው አንቺ ስለነሱ ትዳር አንቺ ምን ቤት ነሽ? ገና ያዩ ጓደኛ ነኝና አዩን ትታህ ትሄድ ብለሽ ጣልቃ የምትገቢው ማንሽና ማናባሽ ስለሆንሽ ነው? በመጀመሪያ ደረጃ ማለት ነው ማን ስለሆንሽ ነው? አርፈሽ ብትቀመጭ የተሻለ ነው። አርፈሽ ተቀመጭ። ሱመያን ደግሞ ልትሰድቢያት በጭራሽ። እሷ ማናት? ምን ስለሆንሽ ነው? ካዩ በምን ትበልጣለች? ምን ነው ውስጣቸው ነው? ምን እኔ ነኝ የፈተሽኩት የፈተንኩት ሱመያ ጋር አብሬ የኖርኩን ካሜራ ላይ ነው እንጂ የምታያት እንጂ፣ ሱመያን ቀርበሽ እንኳን ፊት ለፊት ፌስ ቱ ፌስ አይተሻት አታውቂም። ስለዚህ አይተሽ የማታውቂያትን ሰው ከየት ማንና ምን እንደሆንሽ የማታውቂያትን ሰው ከእግሯ መጣቢ የማትደርሺ የሆንሽ መንታ ምላስ ማለት ነው፣ እባብ ምን ትመስላለች። በእናታችሁ ነገር ግን እሷ አልፈልግም ብላ እንደዚህ እያሰቃየች ካለች አንተ ምን ልታረግ እሷን፣ ፍለጋ ወደዚያ ነው ወደዚህ ትላለህ። በቃ አዩ አታሳዝንም? እዚህ ጋር ይቺ ልጅ ቆይ ለማን ስትል ነው እንደዚህ አንዴ በረኪ ነው? እን ምን እየጠጣች በሽተኛ ሆና በኋላ። ይቺ ልጅ ግን በሽተኛ ሆና እንዳትቀል ነው የምፈራው። እባክ ግን አታሳዝን። በቃ ሱመያን ተዋትና እስኪ ከአዩ ጋር ኑሮ ህኑር የእናንተ ሆኑ ህይወት አርግ። አይታ ሱመያ ትመለሳለች። ካልተመለሰች እኔ ሙች ብያለሁ። ቶ ቶ ተናግራሉ ደግሞ መመለሱ አይቀርም። አንተ አዩን በስርአቱ ይዛ ከእሷ ጋር መኖር ነው በቃ እንዴት እኔን ማፈላለግ ትተው እንዴት ከእሷ ጋር ብቻ ዝም ብሎ ይኖራል፣ በሚል ሁኔታ እሷም ራሱ ተቃጥላ ትመጣለች። አናድሃብ ማለት ነው። ግን አንተ እንደዚህ ስትሰቃይ ምንም አይመስላትም። ለእሷ ስትል በቃ ለእሷ ስትል ስንት ነገር ሆንክ። ለእሱ በእሷ ምክንያት ሆስፒታል ገባ። እኔ እኮ የቀረኝ በቃ በእሷ ምክንያት አሁን አሁን አንተ በሽተኛ መሆን ብቻ ነው የቀረ። እኔ ሳስበውና እንትን ሲል በቃ በሽተኛ መሆን ብቻ ነው የቀረ። በቃ ታዋት። እንዴ ህይወት ኑር በቃ፣ ከአዩ ጋር ለምን አትተዋትም? ቲ ደግሞ ይቺን የመሰለች ልጅ አግኝቶ ጭራሽ እኮ ወይኔ የምለው ሱመያ፣ አዩም በምሮ የምትበልጣት እስኪ ንገረኝ። ልጆቿን ብትል አዩም ከሱመያ የበለጡ ልጆቿን ልታፈራለት ትችላለች። ግን እሱ የራስ ምርጫ ነው። እኔ አይመለከተኝም። ነገር ግን ይቺ ልጅ ለአንተ በላ ብዙ ነገር እየሆነች ነው አንተ የእሷም እንዲህ መሆን አንተ ምንም እየመሰለ አይደለም፣ ከቁም ነገርም እየቆጠርካት አይደለም። እኔ እንግዲህ በምን ልበልህ፣ በጣም አሁን አሁን በጣም እንትን አሁን እውነት እውነት ለመናገር ምን እንደምልህ አላውቅም። ሰሄድ የእውነት በቃ ግን አስብበት። የሆነ ነገርን ስትወስድ አስበህበት እኔም፣ እንዴት ነው ይሄ ነገር ማድረግ ያለብኝ ማለት አለብህ። በቃ ሁሌ ለሱመያ እንደምታስበው ስለ አዩ ማሰብ አለብህ። አዩሞ ከዋን ባለቤት ነች። እሷ ብትጎዳ አንተ ምድ ምት ነው ከሁን በኋላኮ እሷ ባለቤት ነች፣ ሚስትህ ነች። እሷ ብትጎዳአንተ ትጎዳለ እና በቃ እኔ ምልበል ሰይድ። ቆይ ግን እኔ ምለው ያ አንተ ሰይድ፣ አንድ ሱመያ የመጀመሪያ ሚስትህ ነች፣ ታከብራት አለ። ሁላችንም እናቃለን ምክንያቱም የመጀመሪያ ሚስት ምን ማለት እንደሆነች ማንም አናችንም በትዳር ዓለም ውስጥ ያለን ሰዎች እናውቃለን። ይገባኛል። ግን ደግሞ እንደገና በተጨማሪም ደግሞ የልጆችህን እናት ነች። ታከብራታለህ፣ ትበዳታለህ። ይሄንን ማንም ያውቃል። ግን የእሷውን በዛ በቃ እኔ ልልህ የፈለጉት ሄድ በዛ የእሷ ከልክ በላይ ያለፈ በቃ እኔ አሁን እዚህ ጋር ልልህ የምፈልገው ሱመያ እዚህ ጋር ብዙ ነገር ተናዳባለች በቃ በጣም ተናዳ። ይሄን ይሄንን ሁላ ነገር የምታደርገው አንድ በአንተ ብስጭት ስላለባት ነው፣ ንዴት ስላለባት ነው። ሱመያ ባትናደር ልጆቿን ልጆችን ይዛ አትሄድብም። የእሷም ልጆች ናቸው፣ ግን ይዛ አትሄድም። በቃ ማለት ያው በአንተና በእሷ ምንም አይነት ጸብ በመካከላችሁ ባይኖር ኖሮ ሎኮይ ወይም ጥል በቃ ለመግባባት እንኳን ቢኖር ኖ ባይኖር ኖሮ ሱመያ ይሄን ሁላ ነገር ታደረጋለች። ራስ ብታደረግም ያሁን ኢንትናልም ግን ይሄ ሁሉ ነገር ለማድረግ አደርስ ነበር ይሄንን ሁላ ነገር እያወክ ደግሞ እዚህ ከዚህ ተነስተህ ባህር ዳር ማለት መሄድ ማለት በምን ተማምነው እስኪ ባህር ዳር ሄድከው ምን እናምነን ምን ምን አምነን ሄድከው ጭራሽ ደግሞ እኔ እንደማስበው ከሆነ በቃ ያው ከቤት ሰዎች ጋር በቃ ከቤት ሰዎች ጋር ሆና አፍጥር ሰርታ ምኑን በቃ አዘገጃጅ ተሾርባው ምኑን ሰርታ የምታስፈጥረኝ በቃ ሰርፕራይዝ የምታረገኝ ነው የሚመስለኝ። ምንም ምን ያህል የተሰማህን የዋህነትህን የተናገርከው ማለት የተሰማህን ነገር እንዲህ ቢሆንልኝ ደስ ይለኛል ብለን የተናገርከው ማና እኔም መረዳለሁ፣ ግን ሱመያ እውነት ከበፊቱ እንደዚህ አይነት ሀሳብ ቢኖራት ኖሮ ይህንን ሁሉ ነገር ለማድረግ ባልደረሰች ኖሮ ገባ። አንተ ይህን ነገር ግን እንዴት እንዳላገናዘብከው አላውቅም ብቻ እንዲህ ታረጋለች፣ ሰርፕራይዝ ታረገኛለች ብዬ አስባለሁ እንደ ሀሳብ ያርግልኝ ምናምን። ይህ ሞኝነት ነው። በጣም ተጃጃልክ። አሁንስ ወላይ ተጃጃልክ። ሱመያ እንዴት የምን እያደረገች እንደሆነ እያወቅ እንዴት እዚህ ደረጃ ላይ ድረስ በቃ ይሄንን ያህል ለማሰብ ትደርሳለህ? በቃ ደግሞ ስንት የእሷ አንድ የእሷ ተመልካቾች አሉ ማለ በቃ በእሷ ምክንያት አንተን የጠሉህ ስንት አሉ እዛ ሄደው ማጅራትን ብለው ቢደፉ ምንድን ነው የምታደርገው? ቆይሱ አዩ ቀንና ሊጥ አትሄድ በቃ እዛ ምንን ተማምነን የምትሄደው፣ ብላ እንደዛ የምታለቅስልህ ለምን ይመስላል? አንዱ የእሷ ተመልካቾች የእሷ አድናቂ። እንደገና ደግሞ በቃ ማለት በእሷ እንደምታዩት ነው። እዚህ ጋር ያረጋገጥኩት ነገር ቢኖር እንግዲህ አዳማ የሆነ ሰው ብሄድ ወይም እንግዲህ የእኛ ሰው ብሄድ ትገላላችሁ ማለት ነው። የተረዳሁት ነገር ቢኖር ይሄ ነው። በእርግጥ አዎ ትገላላችሁ። ይሄ እርግጠኛ ሁንን የምናወረው ነገር ነው። ምክንያቱም እናንተ ከምታወሩት ነገር በቃ እናንተ ከምታወሩት ነገር ከምናየው ነገር በቃ መገደልም ብቻ ነው የምታወሩት። ምን ነው እንዲህ እና እንዲህ እየተማራችሁ ያደጋችሁት አልገባኝም። በእርግጥ አዎ ማለት የማይካድ ሀቅ ነው ግን ደግሞ በቃ መግደልን መገደልን መግደል መገደል እያላችሁ ነው እያወራችሁ ያደጋችሁት፣ እየተማራችሁ ያደጋችሁት፣ እያወቃችሁ ያደጋችሁት ማለት ነው። እኔ ከእናንተ የተረዳሁት ይሄን ነው። አጠቃላይ በቃ በሰይድ በኩል የሚመጡ ያዩ ጓደኛ ነኝ የሚበሉ የሰይድ ጓደኛ ነኝ የሚበሉ ማናቸውም ይሄን ነው ስትሉ የምሰማው ምን ነው መግደል ብቻ ነው እንደሚታያችሁ። አይሽ እኮ ተቃጠልሽ እንዴ? በደንብ ውሃሽን ጎንጨት እያልሽ ማለት ነው። ማታ ነው እንግዲህ ይህን ቪዲዮ የሰራሽውና ጎንጨት እያልሽ ማለት ነው። ቀዝቀዝ በይ ወተትጠጭ በረኪና ጨምሪበት። ያዩ ጓደኛ አደለሽ? በረኪና ጨምሪበት። በቃ ነው ልልሽ የምችለው ማለት ነው። ከዚህ ባለፈ አላደለም የሆነ በቃ እሷ ልታስገድል ትችላለች። እነሱ ይገለሃል የእሷ ደጋፊዎች ናቸው እዚያ ያሉት። ምን አየሽ? የእሷ ደጋፊዎች የእሱ ደጋፊዎች የእሱ ገዳይ ናቸው እንዴ ያልሻለን እንዴ? እናንተን ራሳችሁን የሚመስላችሁ ለምንድን ነው ሰው ሁሉ ወይም ኢትዮጵያ ውስጥ ያለው ሁሉ ማንኛውም ሰው እናንተ እንደናንተ ገዳዮች አይደለንም እኛ። አይተሸዋል እንደፈለገ እንተወልዶ ያደገበት እስኪመስል ድረስ ወደፈለገው ቦታ ወደፈለገው ቀበሌ የተንቀሳቀሰ እዚያ ላይ እንደዚያ ባህር ላይ ባህር ላይ ያየሹ አይደል እንዴት ዘና ሲል ባህር ላይ ያየሹ እንዴት ዘና ሲል እንደነበር ጣና ላይ ማለት ነው ሰሄድ እንዴት ዘና ፈታ ሲል እንደነበር መስመር ላይ ያየሹ አየሹ ከቀበሌ አምስት ከቀበሌ አስራ አራት እንደፈለገ ፈታ ሲል አየሹዋ እንዴት ነው ባክሽ? ከቀበሌ 13 ከዚያ ቀበሌ 5 ከዚያ ጊዮርጊስ አካባቢ ከዚያ ጣና እንደፈለገ ሲሆን አየሽው አይደል? በሌላም ቪዲዮ ይመጣልሻል። አባይ ማዶ ዘንዘል ማድረስ ዘንዘል ማድረስ ደርሶ እየተመለሰ እንደፈለገ ስታዲየም አካባቢ ገና ይመጣልሻል ማለት ነው። በደንብ እየጎበኘ በደንብ ያስጎበኝሻል፣ ባህር ዳር ሰሄድ ማለት ነው። ስለዚህ ምን ማን ምን ከየትነህ ወዴትነህ ብሎ እንደማያይ አይተሸዋል አይተሽው እንኳን አርፈሽ መቀመጥ ነበረብሽ። ቅን ግን ቅናት አቃጠለሽ እንዴ? ምነው ሶስተኛ ሚስት ነኝ አልሽ? ተደራርሳችኋል እንዴ ሲመስለኝ ተደራርሳችኋል። ተደራርሳቸዋል ያው አዩ ዋቢንም እሱንም ያንም ያንም እያለች ነው አደለ የተቀመጠችው። አንቺም እንደዛ ነሽ። ስለዚህ አለ ነገር አለ ፋሲል ደሞዝ አለ ነገር ፋሲል ደሞዝ ማለት ነው አለ ነገር ማለት ነው። እንደርስበታለን። አርፈሽ ተቀመጭ። ዋ ብያለሁ። አድርሱላት ቤተሰብ፣ የምሬን ነው። ማራሚን አድርሱላት። ላይክ ሽር እያደረጋችሁ አሁንም ነገም። ገና ዘቀዝቅሻ አለው ማለት ነው አርፈሽ እስካልተቀመጥሽ ድረስ ከሱመያ ራስ እስካልወረድሽ ድረስ ጭራሽ አፍሽን ከፈትሽ። በጣም በጣም በጣም በጣም በጣም ማለት ነው ርቀት ተጓዝ፣ ደንበር አለፍሽ፣ ስድ ስድ ነሸሽ። በጣም ባለጌ ነሽ፣ በጣም ባለጌ ማለት ነው። የመጨረሻ ባለጌ እንዴ! ምን ነው? ኔነኝ ተቆርቋሪ፣ ኔነኝ ተናጋሪ፣ ኔነኛ ማቃት ሱመያን አልሽ፣ ከእግሮ አጣቤም አደርሽም ቆሻሻ እየተማማርም